አልፈጠርኩም ለማስ ተናገረች። መጡ ሊታረቁ ሲሉ እሱ ገባ። አይታችኋል ቮይሱን። አከብርሻለሁ ሳሬ አንቺን፣ ነገር ግን ማንም ቦዘኔ ሲል ሙኒት ብድግ አድርጋ ተናገረች። የተናገረች ምክንያት ማንም ቦዘኔ ብሎ ስላለ ነው እንጂ ለሌላ አይደለም። ከዛ አስወረድ ነው። ትንሿ መጣች አልተጣላሁም ስትል ያስወረድኳትን ካልተጣላሽ ከዛ በኋላ የተፈጠረው ነገር ነው። ነገር ያመጣው በበነገታው እሱ ሲሳደብ ስለነበረ ያንን ነገር እኛ ስናይ ሞኒት እንደውም ቅረጭኝ አለች። እና አይዞሽ በቃ። ማስበው ከሆነ ግን ከዚህም በላይ ጸብ ይፈጠራል። ከዚህም በላይ ብዙ ነገር ሊባባል ይችላል። ሰው ሰው ይታረቃል፣ በይቅርታ ይታለፋል። እንደኔ ከሁሉም ከወቶች ጋር ታርክ ነው። ስለ አሞራው የተናገሩበትን መንገድ በዛ ነው። እኛም ሁላችሁም ተቆጥተናል። ምክንያቱም ምድር ላይ ያለ ሰው እንደ ግለሰብ ሲሰደብ በዛ ተቀይመናል። እሱን ደግሞ ይቅርታ እየጠየቁ ነው፣ እሱን እንቀበላለን። እኔ አልታረቅም አማራው ባሌበት ካልመጣ ካልመጣን አልታረቅም የምትይ እሱን፣ የሚያዋጣችሁ እናንተ ታውቃላችሁ። የመጣበት ጸቡ የመጣበት ጀመራሽ ፍቺ ታረቁ። ከዛ ያችን መትሽናት አብራችሁ በልታችሁ ጠጥታችኋል። እነሱም እዚህ ሚዲያ በስ በዛ የመጣ ነው ከእነሱ ጋር የተጣላሹው ስለዚህ ታረቂ። ያየነውን ስድብ ስናይ ሙኒት ኔጋ ስለነበረች ሙኒት የተሳደበውን ቅረጭ ቅረጭ አለች እና ዜድን እየተሳደበች ሙኒት ቀረጸች። ከዛ ለጥፊ ብለን አላት ለጥፊ አልናት። ምንድን ነው ከዛ በፊት ፎቶ ተለጥፎ ስለነበረ ነው ለጥፊ አልናት። እሱ መሆኑን ምናምን አላወቅ ነው። እኛ የተሳደብነው መቶ የሰደበንን ሰው ነው እንጂ ምድር ላይ ያለውን አይደለም። በቤት ይቅርታ ጠይቃለሁ፣ አሁንም ይቅርታ ጠይቃለሁ። ምክንያቱም እሱን ይቅርታ የምጠይቅበት እኔ ምክንያት ስላለኝ ነው። ምንም አይነት ነገር ባልተፈጠረ ፎቶ ተለጥፎ በኛ ምክንያት ይሄንን ስለሆነ፣ አሁንም ደግሜ ደጋግሜ እሱን ይቅርታ ጠይቃለሁ። እኛ ባልነው ነገር ፎቶውን በተለይ ዜድ ከለጠፈችው በኋላ መማርጌ በጣም ሲዘዋወር ነበረ። ከዛ በኋላ ይሄንን ነገር ፎቶውን ማናወጣው ለምትሉ በተአምር ፎቶውን እኛ ሌላ ፔጅ ላይ ያገኘ ነው ይሄው አለ እዚህ ጋ አለ እኛም ልከ ነው አለ ሚኪ ለአንቺም ልክ ይልሻለሁ ማን ቀድሞ እንደ ከዛ ዜድን አስጠፋናት እንደገና ዜድን በቤታችን መታ ይቅርታ ጠየቀች በሚሊየን የሚቆጠር ጊዜ ይቅርታ እሱን እጠይቀዋለሁ ምንም ችግር የለብኝም ምንም ምክንያቱም በእኛ ምክንያት እሱ እንዲሰደብ እንዲነገር አንፈልግም። እንደውም እኛ መሰተርስ ይገባል። በኋላ ግን መጨረሻ ላይ ምን ወጣ መሰልሽ፣ ስናወራ ሳሪ፣ እናንተ እኮ ያስለጠፋችሁት ሰው ይሄ አይደለም፣ አሞራው ማለት ምድር ላይ ያለው ይሄ ነው፣ የእሷ ባለቤት ደግሞ ይሄ ነው ተብሎ ከነ ቮይስ ከነ ፎቶ የእኛ ልጆች ታውቂያቸዋለሽ። ብዙ ጊዜ ወሪያ ያመልጣቸው ላኩልን በቃ ይቅርታ፣ ሚኪም መጣ ይቅርታ ጠይቀን፣ ፎቶም አለ ልኬልሻለሁ፣ ድምፅም አለ ልኬላችኋለሁ፣ ለላችሁ አለቀ። ከዛ በኋላ የተፈጠረው ነገርን እንግዲህ ወደ ትንሿ ስመጣ መጀመሪያም ፀቤ ከትንሿ ጋር አልነበረም፣ መጨረሻም ፀቤ ከትንሿ ጋር አልነበረም። በኋላ መጨረሻ እያወራን እያለ ሚኪም አንችም ተውቶ ካላችሁ በኋላ ማለት ነው ምን ተደረገ መሰለሽ፣ መሲ መጣች፣ መሲ ብርጅስቶ መጣች። እንግዲህ ወደኛ የተነሳበት ምክንያት ማለት ነው ወደኔ እኔ በነገራችን ላይ መማር አንድ ነገር ንገርሽ፣ እኔ ለጎጠኛ ምናምን ቦታ የለኝም። እንደ አማራ አማራ ኩሩ አማራ ነኝ፣ እንደ ጎንደርም ጎንደሬ ነኝ፣ እንደ ወሎ ወሎ ነኝ። እኔ ችግር የለብኝም፣ ለዚህ ቦታ የለኝም፣ ቲፎዞ ምናምን አያስፈልገኝም። ነገር ግን የተሰደበችው ትንሿ ሆና ሳለ የጎንደር ሕዝብ ለምን አሰደብሽ ተብሎ ሲባለ እኔ ጎንደሬ ነው። ትንሿን ከሰደበቻት ደግሞ ትንሿ ትመልስላት ግን መሲ መታ የተናገረችው እዛው ላይ ብላይ አንቺ ጥንብ ትግሬ አለችኝ፣ እቤቷ ያለሽ ልጅ ብላ ያንን ነገር ቃል አወጣሽ ተናገረች። ነገር ግን መሲ መታ፣ አሁንም መሲ መታ ትንሿን ይቅርታ ጠይቃለች። አው እኔ ይህን ተናገርኩት አንቺ ላይ አልነበረም። ነገር ግን አንቺን ከመሰለሽ ይቅርታ ጠይቃል። አበቃ። እኔ አይገናኘኝም፣ አይመለከተኝም፣ አያገባኝም። መስደብ ከፈለጉ ትንሿን እኔ እሰድባታለሁ። ምንም መሲ እንድትሰድባት እራሱ ቦታ አልሰጥም። ከዛ ውጭ ግን አሁንም ደገምኩም ደጋገምኩም፣ እኔ ይቅርታ መጠየቅ የምፈልገው መማር በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ምድር ላይ ላለው ለወንድማችን ብቻ እና ብቻ ነው አበቃ። ጨርሻለሁ። አመሰግናለሁ። ያስቀየምኩት ሰው ካለ፣ ያስከፋሁት ሰው ካለ፣ ምናልባት በእኔ እያዘነ ካለ፣ በጣም ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ። ትንሿም ይቅርታ፣ ባሏም ይቅርታ፣ ማንኛውም ሰው ይቅርታ። ከእነሱ በላይ ግን ምድር ላይ ያለው ምድር ላይ ያለውን ሰውዬ እኛ በእኛ ምክንያት ስላሰደብ ነው ይቅርታ። ጨርሻለሁ መንማር፣ አመሰግናለሁ። ከዚህ በኋላም አላወራ። በቤት ነገር የተፈጠረው ይሄ ነው። አበቃ። ደግሞ አንቺ ባለቤት የተባለው ሰው አንድ አይደለም እና ያ መስሎ የተለጠፈው ፎቶ በዚህ በስተት ሆኖ ነው ይሄ ሆኗል። ለዚህም ግን ይቅርታ እያሉች ነው እና አንቺ የምትይው ነገር በይና፣ መጨረሻውን ነገር ጠር እናድርገው። ብዙ አማራውም ስለሌለ እዚህም ሚዲያው ላይ አሁን የምናወራበት ላይ አንቺም እየሰማች ነው።

እንዳልሆነ ያውቁ ነበር፣ አያውቁም? ሲቀጥል ያን ፎቶ ከየት አመጡት? ምን አላውቅም ስል ቲክቶክ ተጠቃሚ እንደሆነ አላውቅም ግን አንቺ በአንቺ እንትን ብለሽ አሰደብሽ ነው ሲሉ የነበረ ኮሜንተሮቹ። በነገራችን ላይ እኔ ልናገር፣ እዚ ጋ እዚ ጋ አጋጣሚ ሆኖ ቪዲዮ ተሰርቶ ነበር ስለትንሿ የሆነ ሰው ስም አልጠራም እዚ ጋ ቪዲዮ ሰርቶ እንደምን ተፈጠረ ብዬ ትንሿ ደኔክስት ስክሮል ሳረግ ትንሿ መጣችልኝ እና ገብቼ ስጠይቃት አሰደብሽ እየተባልኩ ነው፣ እኔ እኔ አይደለሁም ያወጣሁት ብላ ስትናገር ነበርኩኝ። እኔ እሷ አሰደበችም ተብላለች ስለተባለች ነው ያኔ ስትናገር የነበረው ትንሿ ማለት ነው። አሁንም ግን ትንሿ ሀሳብሽን ሊገልጽልሽ ለማስገባት ጊዜ እሷን የጋን ጊዜ እንዴት ማን አመጣው ይህን ፎቶ ዘደብ እኛ ነን። ቤቷ ሄደን ከበፊት ሄደን አልጠየቅናትም። በኋላ ግን ስለ አሞራው ሲወራ ጠይቀናታል። ትንሿን ማለት ነው። ማን ነው አማረው ነው ወይስ አሞረው ነው ማን ሰጠው ፎቶ ብለን ማለት ነው። ሲቀጥል ደግሞ ሳርዬ ከይቅርታ ጋር እኔ ወድሻለው አከብርሻለው የነበረው የጋን ጊዜም ትንሿ እንድትመጣ አድርጌ ያለው መጣም ነበር። በጁዬ ጁዬ እንደውም ኮሜንት ላይ አምጫት ብላ ሄጃ አምጥጫት አለው ከዛ በኋላ ግን እኔ ቅር ያለኝን ነገር እናገራለሁ። እንደ ሁላችንም እንደ ጅምላ ስለሆነ የተሰደብ ነው መሲ፣ እኔ ነበርኩኝ ከትንሿ ቤት ነገሩ ከተፈጠረ በኋላ አንድ ቀን እንደው መድኃኒዓለምን ስሟን የጠራ ሰው የለም ትዝም ያለው ሰው የለም፣ መሲ በጅር ውስጥ ማለት ነው። ማንም የጠራት የለም። እና ሁላችንም ነው እንደዛ የተሳደበችው ማለት ነው። እና ለምንድን ነው መረጃ አላት ወይ ታምጣ መረጃ ካላት መረጃን ካላት ታምጣና ይቅርታ እንጠይቃታለን። ከዛ ውጭ ግን እኛን እንደ ግለሰብ እንደዚህ አንቋሾ መስታደ ምናምን ያ ሁሉ ለምን አስፈለገ ነው ሳሪ፣ የኔ ወድሻለሁ፣ አገብርሻለሁ፣ ከቴነሽ ግን ያ ቅር ብሎኛል። ሁለተኛው በአሞራው ሁላችንም የጎንደር ልጆች ተከፍተናል በጣም። ሲቀጥል ከየት መጣ ይሄ የታጋይ ፎቶ ነው? ማን አመጣው? እንዲላቸኋል የዘድ የሚል ሪከርድ ስለደረሰኝ ነው ሳሪ ናት ያልኩት። ሳሪ ዜነሽ መሰለኝ የአሞራውን ፎቶ የአማራውን ያወጣ ያወጣው ሰው ማን? የሰጣችሁ ምሳሌ የማንን የአሞራው ፎቶ ተብሎ መሬት ላይ ያለውና መሬት ላይ ያለውን ወንድማችንን ፎቶ የአማራውን ተብሎ የሰጠ ሰው የአሞራውን ፎቶ ማን ነው ያመጣው? ማን ነው ያመጣው? ከመጀመሪያው ከየት መጣ? የፋኖ ነው እሱ። እኮ አይደለም ፎቶ የሰጠን፣ ተለጥፎ እዚህ ፔጅ ላይ ያገኘን ይሁን። አላሳየህ ይኸውልህ መጀመሪያ ባሏ ተብሎ የተለጠፈው ሚኪ ልክ ይላሉ ፔጁ። ልኩ ላኩለ መጀመሪያ የተለጠፈበት ፔጅ ይሄ ነው ብዬ ላኩለ። ይኸውልህ እዚህ ጋር። እናንተ በፊት በሌላ ፔጅ ነበር ያገኛችሁት ማለት ነው? አዎ አዎ አዎ። ከዛ ዜድ አነሳችን ሙኒት ሼር አደረገችላትና፣ ለዜድ ሙኒት ሼር አደረገችላት እና ይሄ ነው ባሏ። ሚስት የሚል አለ ዛ ጋር ያንን ፔጅ እንኪ በዚህ ፖስቺ ብላ ሙኒት ልክ የላታለሁ ብላ በቀደምም ተናግራለች። አሏሸችው ግን መጀመሪያ የተለጠፈው ይኸው እዚህ ፔጅ ላይ ነው። እኔ ያሳይቻለሁ እዚህ ጋር ይኸው ባልና ሚስት አለ። አለማምን የእናንተ መብት ነው። ከይቅርታ ጋር አለማምን፣ እኔ እንትን አይለኝም። እዚህ ጋር ባልና ሚስት የሚል አለ ከዛ ደግሞ አሁን እንግዲህ ሳሪ የምትለው ከኛ በፊት እኛ ከማይታችን በፊት ሌላ ቦታ ተላጥቶ አገኘን። ከዛ በኋላ ነው በቃ ሌላ ነገር ነው። እኛ አሁንም ነገርኩሽ መማርዬ፣ እኔ ይቅርታ የምጠይቀው ይቅርታ የምጠይቀው ምድር ላይ ያለውን ሰው ነው። ምክንያቱም ይቅርታ የምንጠይቀው ምድር ላይ ዜድ ለጥፍ ያለቻት ሙኒት ነው። ሙኒ ለጥፍ ያለቻት ደግሞ ይሄንን ነገር ስላየን ነው። አበቃ፣ አለቀ፣ ሌላ ነገር የለም። የዜድ ግን ተሽከራከረ። ሰው ደግሞ ምን እንደሚረዳ ታውቂያለሽ? ዛሬ ያኔ ለጥፊ ስትይ እሱ ሳይሆን የሚመስላቸው ፎቶ እናንተ የደረሳችሁ ነው የመሰላቸው። ገባሽ? ሰው የሚረዳ እንደዛ ነው። ቆይ ቆይ ቆይ ለዜድ የላከችበትን ታሳይሽ። ሙኒት ለዜድ የላከችበትን ለጥፊ ብላ። ቆይ ስልኳን አንስጥሽ። ዜድ መምጣት ትችላለች፣ ችግር የለውም። ችግር የለም፣ አያሳስበኝ አለማበት አለማመን የእናንተ መብት ነው። ምንም ማድረግ አንችልም። በኋላ ነው እንዲለጠፈ ያደረግ ነው። ለእሱ ደግሞ ይቅርታን እንጠይቃለን እያሉ ነው። ሳሪ እንጠይቃለች ጠይቃለች ቅርታ አሁን የቀረችው ዜድ ናት። ዜድ ካለሽ አስገባሽ፣ ዜድ ትምጣና ለምን እንደዛ። አንዳንዴ ብዙ ነገር ማንን ላስገባች ማንን? እሺ ማይ አበባ ላክስቲ ዘይዶ አለሽ ዘይድ። እኔ ስሟ እዚህ ጋ አለ የሳሪ እህት ነኝ የሚለው አይደለ? ዜ ምን አደረኩኝ እና ላኩላት መጀመሪያ ያገኘሁት ባል የእሱ ፎቶ ተደርጎ ሚስት ደግሞ የእሷ ተደርጓል። ቀኑ የሚታይ ሆነ። ይኸውልሽ ቲዩስዴ ቲዩስዴ አስራ ሁለት ሰዓት ከሀያ ሁለት ኤኤም ላይ ነው ያሉሽ። የሚታያችሁ ከሆነ አስራ ሁለት ኤኤም ላይ ነው የላከችላት። ላኩኝና ለጥፈ። ይሄን ደግሞ መጀመሪያ ተለጥፎ ሳይ እውነት ነው የመሰለኝ። አማራው የሚባለው ፕሮፋይሉን አይተሸዋል። ምንም የሚታይ ነገር የለም፣ ውስጥም ስትገቢ ምንም ነገር የለም። ሲጀመረም ፍለጋ አልገባውኝም ነበር እንዲሁ ታይ ቲክቶክ ላይ ተለጥፎ ሳገኘው ይሄው አይደለ፣ እንደዛ ሙልጭ አድርጎ የሰደበን ለጥፊው ብዬ በማግስቱ ነው ሳሪ ቤት ተናገርኩኝና ለጥፊ ብዬ አልኳት። ለዚህ መማር እልፍ ጊዜ ሌኒም ተረድተሽኝ ከሆነ እኔ ወላሂ ነው የምልሽ፣ ወላሂ ኢቨን አማራን መሆን ይሄ ሰውየውን ወይም እሷ ትንሿ ጋር አንድም አይነት ጠብ የለንም፣ ትውውቅ የለንም። ትንሿን የምናውቃት ፎሎ አስደርጉ እየተባለ ፎሎ በማስደረግ ነው። ኢቭን ማን እንደሆነች በመልክ እንኳን ለይች አላቃትም ነበር። የዛለትም እርቅ ሲባል ደግሞ ሰው በከለር በዘር በእድሜ በምን ለይተን አይደለም የምናስታርቀው፣ ለማስታረቅ ነበር ነው ያልነው። ከዛ እሱ የተናግ ቀጥታ ያለው ሳሪን፣ ያንቺን አከብርሻለሁ፣ ግን የማንም ቦዘኔ ተሰብስቦ ሲል እኔ ነኛለው። ሰኒናት ያለችው ማን ነው ቦዘኔ? ሰው ማስታረቅ ቦዘኔነት ነው ወይ? ያንም በሚል እንጂ በፍጹም በፍጹም አንድም ትውውቅ የለንም፣ ጠብ የለንም፣ ምንምም የለንም። ቆይ አንድ ጊዜ ይጥራልን ማለት ነው። ምክንያቱም እኔ እንደም አልተሳደብኩም፣ ትንሿንም አልተሳደብኩም። ሲ በቤትሽ ተሰደበሽ ታሰደበሽ ነው እንጂ ሙኒትም ጊዜ ስትናገር እኔም አልተናገርኩም። አንድ ነገር እንዲጠራ ግን እዚህ ፔጅ ላይ ገብታችሁ ልጁ ይሄንን ባልና ሚስት ብሎ ስንት ሰዓት ፖሰተ ዜድ፣ ስንት ሰዓት ፖሰተች። ይሄን ብቻ ይሁና አጥሩ በቃ። ምክንያቱም ፎቶ ከኛ ከወጣ ማለት ነው ከይቅርታ ጋር በደምብ እኔ እንዳለመውጣት ግን፣ እዚህ ጋር ይሄ ፔጅ ምን እንደሚለው ተው፣ ምራር አማራ ሚኪ ልክ ይልሃለሁ። ሌላ ነገር የለውም። ይኸው ዜድ እንትን በይ ክፈች ሚዩትሽን። ይኸው ሚኪ እኔ በት ፌክ ነው። በጣም አሪፍ እሱን እንግዲህ ቼክ አድርጉ ከታች ያላችሁ ሰዎች። ሰው ማን ነው? ሰው ማወቅ እንፈልጋለን። ምክንያቱም መሬት ላይ ያለ ልጅ ነው። አማራው እንዳልሆነ ያውቃሉ። ለምን አሞረውን አማራው ነው ብሎ መስጠት አስፈለጉ? እንደሚታወቁ እዚህ ሚዲያ ላይ ወንድሞቻችን በአንድም በሌላ በኩል ስብዕና ገደላ ይደረግባቸዋል። ያለ ስማቸው ስም ይሰጣቸዋል። ያልሆነ ነገር ታርጌት ተለጥፎ ይሰደባሉ መሬት ላይ በአንድ በሌላ በኩል ደግሞ ሲሰው እናያለን። እና ያ ውስጣችን ጥያቄ ፈጥሮብናል። እና የእኔ ጥያቄ ይሄ ነው። ሁለተኛ ጥያቄው ሳሪ መሲ እንድትጠራ እንፈልጋለን። ትንሿ ቤት ላይ ስለ መሲ ጭራሽ አልተወራም። እኔ ነኝ ሙኒት እከሳለሁ የምትለው ለምንድን ነው? በመታወቅ ነው ወይ እሷ ያው ታዋቂ ትልቅ ሰው ስለሆነች ነው ወይ? በኤመራት ህግ እኮ እኩል ነው። ትንሿ የምትኖረው ዱባይ ነው፣ ሙኒት የምትኖረው ዱባይ ነው። ህጉ እኩል ነው የሚፈርደው ለምን ነው ከሳለሁ ብላ የምታስፈራራው ነው ያልኩት። እና ይሄን ባልኩት ነው አስታካ መልስ የሰጠችው። መሲ መሲ የሚል ስም አልተጠራ። ስለዚ ትጠራልኝ ይፈልጋለሁ። መሲ ይሄ ተፖስቶ ስለነበር ስለነበረ ነው እኔ ዜድ ትፖስታላችኋለች፣ ማን ነው ማን ነው ማን ነው ማን ነው ሲሉ የተናገርኩት። ያንን ደግሞ በውስጥ የላከችላት ለዜድ ሙኒት ናት። በቃነው መልሱ ሲቀጥል መሲ ብርጅስቶን ለምን ተሳደበች? ማንን? ትንሿን። መሲ ብርጅስቶን እንጠይቃችሁ፣ ተናገሩ እሷን መታ። ደግሞ እዛ ቦታ ላይ ይቅርታ እኔ አንቺን አይደለም የተሳደብኩ ብላለች። ካመጣችሁ መሲ ብርጅስቶን እናምጧት። ሲቀጥል ሳሪ ጎንደርን በሙሉ አሰድብሻል። አላሰዱ ትንሿን ጎርጎራ ሰድብ ያሉ ብላ ካለች መሲ መታ። ይቅርታ ትጠይቃት ትንሿ ጎርጎራ ናት እንጂ ጎንደር አይደለችም። ጎንደር ሌላ ነው አንድ ሰው ሌላ ነው። አመሰግናለሁ። መማር እየጨርሻል መሲ ትጠራና አንድ ቤት መሲ ትምጣ የሚልሽ የለም። የራስሽ ሕዝብ ነው፣ ታሰድብ መብትሽ ነው። ያንቺ ሕዝብ ነው፣ ሕዝብሽ ነው። አማራሽ ጎንደሬ ነሽ። እዩ እኔ እኔ ጎንደሬ ነኝ። ጎንደርን ነው አላሰደብኩ ትንሿ ጎርጎራ ነው ብላችሁ ነበር። ትንሿ ጎርጎራ መጣችና መሲ ይቅርታ ጠይቀች። አሁን ደግሞ ወደ ጎንደር አላችሁ። እኔ ጎንደሬ ነኝ አላሰደብኩ። አለቀ። መሲን ከፈለጋችሁ ደግሞ ጥሯት። ከእኔ ጋር ግን ለተፈጠረው ነገር በድጋሚ ይቅርታ ብያለሁ። ይቅርታ የምጠይቀው መማርዬ በጣም ስለምወዳችሁ ስለማከብራችሁ፣ ምድር ላይ ያለው ሰውን ሚስ አንደርስታንዲንግ ተፈጥሮ በእኛ አስፈት ሳይሆን በእኛ አስፈት ሳይሆን እዚህ ጋር በነበረው ነገር እሱ መጠራቱ በእኛ እንደዚህ መሆኑ በጣም ያሳዝናል የሚለው ነገር ይቅርታ ጠይቄያለሁ። ጨርሰናል። እኔም ጎንደሬ ነኝ። ትንሷ ጎራ ጎንደሬ ናት። እኔም ጎንደሬ ነኝ። በጣም ይቅርታ። ስለዚህ መሲን ጥሩ። ኦኬ፣ ሳርዬ እናመሰግናለን። እኛ እየፈለግ ነው፣ አማራውን አማራ ነው በሱ። እኔ አማራ ነኝ፣ ጎንደሬም፣ ጎጃሜም፣ ወሎዬም ሸዋዬም ነኝ። እሺ እንጂ በጎጥ የተከፋፈለ የለኝም። በድጋሚ ዝቤት ልናገር፣ ሶስት ሺ ሶስት መቶ ሰው እኔ ጎጥ የለኝም። እኔ አማራ ነኝ፣ አማራ ከተሰደብኩም እንደ አማራ ካሰደብኩም እንደ አማራ ነው። ለአማራ ደግሞ እኔ ክብር ነኝ። አማራን አቃለሁ። ስለዚህ እኔ አንድ አማራ ነኝ። ከይቅርታ ጋር አመሰግናለሁ። ጨርሻለሁ። ወሬ ሲበዛ ብዙ አልጠቅስም። የምትወዱት የምታከብሩት ጀግና ከአሞራው ጋር አብሮ የነበረ አሁን አሞራው ስልክ የለውም። ስልክ ያለው የእሷ አባት ነው እነሱ ከነበሩበት ቦታ እሱ ሌላ ቦታ ከሄደ ሳምንት እንኳን አይሞላውም። ባጋጣሚ ሆኖ ኢቨን እያስፈለኩት ነው እኔ እሱ ቢሰማም ባይሰማም ቢያቅም ባያቅም ይሄን ነገር ምን ያህል እየጣርኩኝ እንደሆነ እወቁት። እሱስ ላይሰማም ይችላል ይሄን ነገር ግን ማሞሮ አንቺ መልክትሽን አስተላልፊ እንጂ ሙኒት እያሞሮ ማግኘት ይቻላል። ይሄን ነው የምፈልገው። ይሄን ደግሞ ለእኔ እንደ ውለታ ነው የምቆጥረው። አሁንም ደግሜ እልፍ ጊዜ ይቅርታ እጠይቃለሁ። ቤቷ ስታሰድበኝ ባትነካኝ አልነካትም በፍጹም ገብቶ እሱም ባይናገር አልናገርም። ግን እሷንና እሱን አይጠቅስም አምስተንድ ወንድማችንን ተናግራችሁ ነበር። ይቅርታ ከጠየቃችሁ ለይቅርታው እናመሰግናለን። ትንሿ ግን አሁንም የምንነግሮች ነገር ጥራያለች። ነገር ካለ የተደበቀ ከታትለሽ ማን እንደፖርሰቶ ከመጀመሪያው ይህን ነገር አጣርታችሁ ድረሱበትኝ። ለምን በዚህ ደረጃ ሰው ማጣናት እንደፈለጉን ያላቅ እና እኔ ስለምወዳችን ሁለታችሁንም የተገኘሁት እንጂ መገኘት አስፈልገኝ ከዛ ውጭ ምን ሌላ ነው እዚህ ለእርቅ የተቀመጥ ነው። ጥያቄውን ደግሞ በአግባቡ ስለመለሳችሁ ስላከበራችሁን ይቅርታን ስለጠየቃችሁ ይቅርታ በላይ ምንም ነገር የለም። እንግዲህ ከዚህ በላይ ላይባቸውም። ስገባ ይቅርታ እየጠየቁ ነበረ፣ በተለያየ ጊዜ ይቅርታ ጠይቀዋል። ሙኒትም ሳሪ ለተፈጠረው ነገር ትንሽ ወደ አንቺ ልመጣ ነው። አንቺ ደግሞ መጀመሪያም የጠሩሽ ለማስታረቅ ነው። ትንሽ ወይ አንችን ለማስታረቅ ነው ስለሚወዱሽ ስለሚያከብሩሽ ነው የጠሩሽ። በሰዓቱ ታርቃችሁ እንድናይ ነው የምንፈልገው። የኔ ፍላጎት ይሄ ነው። ሚኪ የምትለው ነገር ካለ ተናገር። ይሄን ያህል ጠልቀን ገብተን እንድናወራም አልፈለግኩም ነበር እኔ ግን ያው ዞሮ ዞሮ ስህተት የሰራ ነው እኛ ስለሆንን ይቅር አንደኛ ይቅርታም ለመጠየቅ ሁለተኛም ደግሞ ያልተረዳው ሰው የነበረውን ሁኔታ እንዲረዳ ስለምንፈልግ ነው፣ እዚህ ጋር የተገናኘ ነው። የዛን ዕለት የተፈጠረው ነገር ያው ሰምታችሁታል። የሰማችሁበት መንገድ ኖርማሊ እንደዚሁ ከላይ ከላይ ታሪኩን ነው። እኔ ግን በደንብ ሰውም አንደርስታንድ እንዲያደርግ ፈልጋለሁ። እሷ ልቦናዋ ያውቀዋል። ልወቅሳትም ልከሳትም ወይም ምንትልላት አይደለም ግን ከምን አንፃር ያ እንደተፈጠረ እንድታቁ ስለምፈልግ ነው። መጀመሪያ ከምንም በላይ ወንድማችን አሞራውን በጣም በጣም በጣም ይቅርታ እንጠይቃለን። አሁንም ሁሌም ሁሌም ይሄ ጉዳይ በተነሳ ቁጥር በጣም ይቅርታ እንጠይቃለን። እኛ የተሳሳት ነው ስህተት አንድ ሰው መቼም ሆን ብሎ በተንኮል ያደረገው ነገር ነው። እሷን ሚስት የወንድማችን አሞራውን ፎቶ ደግሞ በአል ብለው ለጥፈውታል እና ቀጥታ እሱ ማን ነው ይሄ አማራው የሚባለው ልጅ እሱ ነው የመሰለ ለዛ ነው ይሄ የተደረገው። አሁንም በጣም ይቅርታ እንጠይቃለን ለዚህ በጣም ሌላው የዛለት የተፈጠረው ነገር እነዚህ ልጆች ጠበኞች ናቸው ተብሎ ሲመጣ ቪዲዮውን ቼክ ማድረግ ይቻላል። መማር ወላሂ ነው ምልሽ። ኢቨን ምን እንዳልኩኝ ልንገርሽ እኔ በራሴ እኛ ምንም አይነት ታሪክ መስማት አንፈልግም። ያለፈ አልፏል፣ የሆነው ሆኗል፣ ይቅር ታሪኩን ኢቭን አልሰማውም። መማር ይህንን ስል ማንም የማንንም ገበና እንዲያወጣ ስለማልፈልግ ነው። የሰው ልጅ አብሮ ስላሳለፈ ነው ግጭት ላይ የሚደርሰው። ከመሬት ተነስቶ የሚጋጭ ሰው የለም። የሆነ ያሳለፉት ጥሩ ነገር አለ፣ መጥፎ ነገር አለ፣ የሆነ ሰዓት ላይ ተጋጩ። ያንን ሂስትሪ መስማት አንፈልግም፣ ግን እንደ ሰውነታችን እህትማማቾች አትጣሉም ተታረቁ እንደ ታላቅ እንደ እናት እንደ እህት እኔ ነበርኩ ሳሪ ያለች ሌሎች እህቶቻችንም አሉ ነዋልን ያችኛዋ ብሶቷን አሰማች እችኛዋ ደግሞ ከመጣች ለረጅም ሰዓት ጠብቀናት ነው ሲጀመር ከመጣች በኋላ እኔ ጠብ የለኝም ምንም የለም ምንም የለም አለች ከሆነ እሺ ብለን ዘጋ ነው ወዲያው እሱ ገባ ገብቶ ወርዶ ነበረ ያው የሴቶች ጉዳይ ነው ወንድ አያስፈልግም በሚል ከዛ በኋላ ደግሞ ገባ ከገባ በኋላ የማንም ቦዘኔ ተሰብስቦ በጣም የሚያሳፍር ንግግር። እኔ ህፃን ልጅ አይደለሁ፣ እኩያቸውም አይደለሁ። እንደ ታላቅ ግን ጠርቼ ያነጋገርኩት ሰው ቀና ብሎ ማንነቴን አያውቅ፣ ምንነቴን አያውቅ፣ እንዲህ እንዲህ ብሎ መሳደብ አይችልም። ይቅርታ፣ ማንን ነው በውዘን የምትለው? ማን ስራ ፈታለን? እዚህ ጋር ቁም ነገር እኮ ልንሰራ ነበር። የጠራ ነው አይደለ? እንደ ማስታረቅ እኮ ከምንም በላይ ትልቅ ነገር ነው። ሁለት ሰዎችን ማስታረቅ ለሚገባው ማለት ነው። አንድ ሁለት አንድ ሁለት ያላለው ነገር የለም። ወጣ ሄዶ እሷ ቤት ገብቶ የማይለው ታሪክ የለም። አንቺ ሺሻ የምታጨሽበት አተሽ ሚዲያ ላይ እያጨሽ እንደዚህ እንደዚህ እንደዚህ። ወዲያው ደግሞ የራሳችን የሆኑ ሰዎች ስለ እሱ ማንነት ላኩ። እኔ ደፍሬ ያንን ሁሉ ስናገር እያንዳንዱን መረጃ እልክልሻለሁ። ባለትዳር የሰው ብር የሰው ገንዘብን የበላ መረጃ ልክልሻለሁ። ይህን ስናገር መናገር የማልፈልገውን ነገር ሰው አንቺ የነሱ የስንት ታላቅልሽ እንዴት እንዲት እናገር ያልሽ ላለው ንግግር መልስ ለመስጠት ነው። የተበላች ደም የምታለቅስ ልጅ አገናኝሻለሁ። ባለትዳር የልጅ አባት ሆኖ እዚያ ደግሞ ለእሷ ጠበቃ ሆኖ ሲናገር ነውር ነው። የሰው ልጅ ማንን እራሱን ነው የሚያስከብረው። ተከብሮ ሲገኝ ነው ላከብረው የምችለው። መጥቶ እኔን ለመሳደብ በምንም ነገር በቂ አይደለም። ሞኔትዬ እኔ አንድ ነገር ልናገር። በጣም ይቅርታ እንትን እንዳንል ያሰፋ አንድ የተከበረ ሰው መማር እዚህ ጋር እኮ ተነስቼ በምንም ሰበብ ልሰድብሽ አልችልም። ብትሳሳች እንኳን በሆነ ነገር እኔ ላይ ብትሳሳች፣ አልደፍርሽም መማሪያ ነገር ስህተት ነው ይችላሉ። ይሄ ግን ማንነቱን የማያቅ ሰው መጥቶ አንቺ እንደዚህ አንቺ እንደዚህ ማናችንንም አልተወንም። ማናችንም ስህተት ልንሰራ እንችላለን ግን የሚባል ነገር ወይም ሰው አስገብቶ በሽምግልና ንግግር አለ። በዛ ሰበብ ነው ያንን ሁሉ ክፉ እኔም የተናገርኩት ሳሪ የተናገረችው የድምፅ መረጃ የፎቶ መረጃ የምን ይዘን ነው። ግን መጀመሪያ እሱን ሳናቅ በወንድማችን ላይ ለተሳሳት ነው ስተት። አሁንም ደግሜ በጣም ይቅርታ ጠይቃለሁ። እሷ ግን አምናበት ቤቷ አስገብታ ስታሰድበን ቆይታ እኛ ላይ ስጠ ነው አጸፋ። ለምን እንዳስቀየማት አላቅም። እኛ ያንን ሁሉ እንድንናገር ያደረገን ይሄ ነው መማር ብዙ ይላክልን ነበረ እና ከተጋጫችሁ በኋላ ለተፈጠረው ነገር፣ ሰው ከተጣላ በኋላ ምንም ቢወራወር የሚገርም ነገር የለውም። ለምን ኦልሬዲ ተጣልተዋል። ከዛ በፊት ግን እንዴት ነበር የተፈጠረው እና መስማማት ያለባቸውን ነገሮች ላይ ታርጌት አድርገን እናውራ፣ ሌላ ነገር እንዳይጨማመር። እኔ አሁን ትንሿን ያው እዚህ እናንተና አክብሬን የመጣው ሲጀመር ካለ እሱ ያለ እዛ ደግሞ የሰው ፐርሰናልቲ እዚህ ላይ መናገር የሌለባት ነው የምትናገረው። ሲጀመር እንደዚህ አይነት ኢንፎርሜሽኖች እየደረሱ ነበረ ነው። ስለዚህ ይድረሳትም አይድረሳትም በጠዋ በተጣላችሁ መሰረት እንጂ ስለ ሰው እንትን እዚህ ጋር እንትን ማለት የለባትም። ሲቀጥል ደግሞ እኔ የመጣሁት እሱ ስለማይመጣ አሁን በቃ አይቻልም ለማለት ነው የመጣሁት። እኔ ምንም ያለሱ መሆን ስለሌለበት ማለት ነው። እና ስለሌላ ፐርሰናሊ ማውራት ደግሞ አይጠበቅባትም። መጠየቅ ካለብኝ እራሴ እንጂ እሷ ምንም አያገባትም። በቃ እሺ፣ እውነት ነው እሱን እንቀበላለን። ስለሌለው ነው ወይም እንደውም እንደማትመጣ ነው ኢንፎርሜሽን የደረሰኝ የነበረው። እና ስትመጣ ደስ ብሎኛል፣ ስለመጣች እዛኛው የታሰበውን እዚኛው ወንድማችን ላይ በማድረጋችን ነው፣ ይቅርታ ለመጠየቅ የመጣ ነው። ቁጭ ባልንበት የተሰደብ ነው እኛ ነን፣ እነሱንም ይቅርታ ለመጠየቅ አልመጣ ነው። እኔ ስፔሻሊ ሳራ ራሷን ወክላ መናገር ትችላለች፣ ግን እኔ አክብሬያችሁ እዚህ ጋ የመጣሁት የተሳሳተ ሰው የተሳሳተ ንግግር ስለተናገርኩኝ ማንም በተናደደ ሰዓት ደግሞ ማንንም አይመርቅም። መቶ እሱ ነው የጀመረው ምላሹን ሰጥቻለሁ እና እሷንም ላይ ብሎ ማስገደድ አያስፈልግም። ለፈጠርኩት ስህተት ወይም እኛ ጋር ለተፈጠረው ስህተት ፎቶውን በተመለከተ አሁንም ድጋሚ ወላሂ ነው ምላችሁ ኢብን እያስፈለግኩት ነው በጣም ይቅርታ ጠይቃለሁ፣ ጠይቀናል። የእሷ መምጣትም አስፈላጊ አይደለም። ከእሷም ጋር ይቅር ለመባባል አይደለም፣ ነገሩን ማስረዳት ስላለብንና ይቅርታ የሚገባውን ሰው ይቅርታ ለመጠየቅ ነው። እና ይሄ የሚያጨናንቅ ነገር አይደለም። የሚያደራርሰን ነገር እውነት ይኸውልሽ፣ ምን አለ መሰለሽ፣ እኔ ማለት እኔ ቤቴን የምከፍተው ይቅርታ ስላልሽ በጣም ትልቅ ክብር ነው ያለኝ። አዎ፣ የተሳሳተ ኢንፎርሜሽን ነበረ። ተሳሳተ ሰው ፎቶ ተለጥፎ ተሰድቧል። አማራውን ይቅርታ ጠይቃለች። እኛ ደግሞ ከአማራውን ይቅርታ ከመባሉ ባሻገር ደግሞ ሁለታችሁ ባላ የነበረውን ግጭት ሰላማዊ እንዲሆን ሰላም እንድትፈጥሩ ነው። በቃላት ውርውር ነው አይደል እንዴ? ጦርነት አልተማዘዛችሁም። ስለዚህ ምንድን ነው መስማማቱ በጣም ቀላል ነገር ነው እኮ። አንደኛ እኔ አሁን አማራው ቢመጣ ደስ ይለኛል። ትንሿ ግን አክብረሽን መተሻል። ትንሿ እኔ በጣም ነው መወድሽ ማከብርሽ። ነና ሰላም ፍጠሩ። እኛ ለሰላም ነው የመጣነው። እኔም በበኩሌ ሰላም ነው የሚያስደስት።